በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሚን ውድ የሰኔ ዘሚካኤል ዩቲዩብ ተከታታዮች እንደመሰነበታችሁ፣ በቀደመው ፕሮግራማችን መዝሙር ማለት ምን ማለት እንደነበረ በብሉይ ኪዳን፣ በአዲስ ኪዳን እንዲሁም ደግሞ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን አጀማመሩን ተመልክተን ነበረ። በዛሬው ዕለት ደግሞ የምንመለከተው በቅኔ ማኅሌት የምንገለገልባቸው የመዝሙር መሳሪያዎች ምሳሌያዊ ትርጉማቸውንና አሰራራቸውን እንመለከታለን። ለቤተሰባችን አዲስ ከሆናችሁ ሰብስክራይብ በማድረግ ይከተሉን። ውሉደ ያሬድ የሆኑ የቅኔ ማኅሌት መዘምራን በበዓላትና በሰንበት እግዚአብሔርን የሚያመሰግኑባቸው የመዝሙር መሳሪያዎች የተሰሩ የመዝሙር መሳሪያዎች አሏቸው። እነዚህ መዝሙር መሳሪያዎች የተሰሩባቸው ራሳቸውን የቻሉ ምክንያቶች አሏቸው። እነዚህን በዛሬው ዕለት አንድ በአንድ እንመለከታለን። የመጀመሪያ የምንመለከተው ከበሮን ነው። ከበሮ በቁሙ ንዋየ ነጋሪት ከማዕድን ከእንጨት፣ ከቁርበት የሚሰራ ስለ ከበረ በዓል የሚመታ ጨዋሂ ተሰሚ ማለት ነው። ከበሮ ከጥንት ጀምሮ እግዚአብሔር እየተመሰገነበት በመዝሙር መሳሪያነት ሲያገለግል ኖሯል። ለዚህም ማስረጃ ዘጸአት ምዕራፍ 15 ከቁጥር ያለ እንደምናነበው የአሮን እኅት፣ ነቢይቱ ማርያምም ከበሮ በእጇ ወሰደች፣ ሴቶችም ሁሉ በከበሮና በዘፈን በኋላ ወጡ። ማርያምም እየዘመረች መለሰችላቸው ይለናል። የውዴት ምዕራፍ 16 ከቁጥር 2 ላይም፣ የውዴትም ፈጣሪያችን እግዚአብሔርን ከበሮ እየመታችሁ አመስግኑት፣ ጽናጽልም እየመታችሁ አመስግኑት፣ በገና እየደረደራችሁ ምስጋና እያመሰገናችሁ አክብሩት፣ አገኑት ትለናለች። መዝሙረኛው ቅዱስ ዳዊትም ከበሮና ዘፈንን በከበሮና በዘፈን አመስግኑት ይለናል በመዝሙር 150 ቁጥር 4 ላይ። የከበሮ አሰራርና ምሳሌያዊ ትርጉሙን ስንመለከት ከበሮ መሃሉ ተፈልፍሎ ከእንጨት ወይም መሃሉን ክፍት በማድረግ ዙሪያውን ከብር፣ ከወርቅ፣ ከነሐስ ይሰራል። የላኛውና የታችኛው አፉ ክፍት ይደረግና ክፍት የሆነው አፉ በተወጠረ ቆዳ ይሸፈናል። እዚህ ላይ አንደኛው ከበሮ የከበሮ አፍ ጠባብ፣ ሌላኛው የሰፊ እንዲሆንም ይደረጋል። ሁለቱ አፎች እኩል ሆነው መሰራት የለባቸው፣ ምክንያቱም ሚስጢር ያፋልሳሉና ነው። የከበሮ ጎን ዙሪያውን በጨርቅ ይሸፈናል። ከጨርቁም ላይ ጠፈር ይለጠፋል፣ ይታሰራል። ከዚያም ለማንጠልጠል እንዲመች ማንገቻ ይሰራለታል። የከበሮ ልዩ ልዩ ክፍሎችን ምሳሌያዊ ትርጉሞችን ስንመለከት ከላይ የተመለከትነው እያንዳንዱ የከበሮ ክፍል ምሳሌያዊ ትርጉም አለው። ምሳሌው ግልጽ ለማድረግ የሚከተለውን ስዕላዊ መግለጫ እንመልከትና ወደ ትንታኔውን ሂድ ከበሮ የጌታችን የመድኃኒታችን የኢየሱስ ክርስቶስ ምሳሌ ነው። ግራና ቀኝ ሲመታ ስንመለከት ጌታችን በአይሁድ እጅ በጥፊ መመታቱን ያስታውሰናል። ሰፊው የከበሮ አፍ የመለኮት ምሳሌ ነው። ይህ የከበሮ አፍ የጌታችን የባህሪ አምላክነት ምሉ በኩል መሆኑን ለሥልጣኑ ወሰን ድንበር እንደሌለው የሚያሳይ የሚያስታውስ ነው። የአፉን መስፋ ስንመለከት በአጭር ቁመት በጠባብ ደረት ተወስኖ የተገለጠው ኢየሱስ ክርስቶስ በሕልውናው በመለኮት በባሕሪ አባቱ ከአብ ከባሕሪ ሕይወቱ ከመንፈስ ቅዱስ ጋር የተስተካከለ ሁሉን የያዘ ሁሉን የሚገዛ መሆኑን እናስባለን። ጠባቡ የከበሮ አፍ የትስብእት ምሳሌ ነው። በመዝሙር ጊዜ እየተቆረቆረ ድምፅ የሚሰጠው ጠባቡ የከበሮ አፍ የወልደ እግዚአብሔር በጠባብ ደረት በአጭር ቁመት ተወስኖ መገለጥ የሚያመለክተው ይህ ክፍል ነው። ፍጥረታትን ሁሉ የሚመግብ እርሱ በሥልጣኑ ሽረት በመለኮቱ ህልፈት የሌለበት ቢሆንም ስጋን ተዋሕዶ ተገልጧል። ይህንን ጠባብ የከበሮ አፍ ስንመለከት ሁሉን የሚገዛ እርሱ በአጭር ቁመት በጠባብ ደረት መወሰኑን እናስባለን። በመጀመሪያ ቃል ነበረ፣ ቃልም በእግዚአብሔር ዘንድ ነበረ፣ ቃልም እግዚአብሔር ነበረ። ሁሉ በእርሱ ሆነ፣ ከሆኖም አንዳችስ እንኳ ያለ እርሱ አልሆነም። ቃልም ስጋ ሆነ። ዮሐንስ ወንጌል ምዕራፍ 1 ከቁጥር 1 እስከ 10 እንደምናነበው ሦስተኛው ከበሮ የሚለብሰው ጨርቅ። ከበሮ የጌታችን ምሳሌ እንደሆነ ከላይ አይተናል። ከዚህ አንጻር የለበሰው ጨርቅ ደግሞ በዕለተ ዓርብ አይሁድ ጌታችንን ያለበሱት ጨርቅ፣ ቀይ ከለሜዳ ምሳሌ ነው። ልብሱንም ገፈው ቀይ ልብስ አለበሱት፤ ከሾህም አክሊል ጎንጎነው በራሱ ላይ በቀኝ እጁም መቃ አኖሩ፤ በፊቱም ተንበረከው የአይሁድ ንጉሥ ወይ ሰላም ላንቲውን እያሉ ዘበቱበት፤ ይለናል የማቴዎስ ወንጌል ምዕራፍ 27 ከቁጥር 28 ከበሮ ከላይ የተለጠፈው ጠፈር በከበሮ ላይ የተለጠፈው ጠፈር በጌታችን ጀርባ ላይ የታየው የግርፋት ሰንበር ምሳሌ ነው። ጌታችን አይሁድ እየተፈራረቁ በገረፉት ጊዜ የጅራፍ ምልክት ሰንበር በጀርባው ላይ ታይቷል። ጠፈሩ የሰንበሩ ምሳሌ ነው። ጠፈሩን በከበሮ ላይ ስንመለከት በጌታችን ጀርባ ላይ የታየውን ሰንበር እናስታውሳለን። እጆችን እግሮችን ቸነከሩ፣ አጥንቶችን ሁሉ ተቆጠሩ መዝሙር 21 በቅንፍ 22 ከቁጥር 16 ላይ እንዲል ጌታችን አጥንቱ እስኪቆጠር ጀርባው እስኪቆስል ተገርፏልና የዚህ ምሳሌ ነው። የከበሮ ማንገቻ የከበሮውን መመታት ስናስብ ባንገታችን የምናስገባው ማንገቻ ጌታችንን አስረው የጎተቱበት ገመድ ምሳሌ ነው። አይሁድ ጌታችንን ወደ ቀራንዮ ሲወስዱት የእጁ መጋፊያና መጋፊያ እስኪገጥም ድረስ በገመድ የእንግሪት አስረው ጎትተውታል። ማንገቻውን በከበሮው ላይ ስናይ ይህንን ጌታችን የታሰረበትን ገመድ እናስታውሳለን። በቀጣይ ደግሞ የምንመለከተው ምሳሌውን የዝኛል ከተመለከትን የከበሮ አመታትን እንመለከታለን። ከበሮ ሲመታ ራሱን የቻለ አካሄድ አለው። ከበሮ እንደተገኘ አይመጣ። ከበሮ ሲያዩት ያምር፣ ሲይዙት ግን ያደናገር የሚባለው ለዚህ ነው። ይህንን ስርዓት ያለውን የከበሮ አመታት ምሳሌ ትርጉሙን አለው ቀጥለን መልከት እስቲ አንደኛው ከበሮ ግራና ቀኝ መመታት ከበሮ ሲመታ አንድ ጊዜ ግራውን ሌላ ጊዜ ቀኝ ጎኑን ነው ይህም አይሁድ የጌታችንን የግራና የቀኝ ጉንጮችን በጥፊ የመምታታቸው ምሳሌ ነው ኢየሱስንም የያዙ ሰዎች ይዘብቱበትና የደበደቡት ነበር ሸፍነውም ፊቱን ይመቱት ነበርና በጥፊ የመታ ማን ነው ትንቢት ተናገር እያሉ ይጠይቁት ነበር የማቴዎስ ወንጌል ምዕራፍ 27 ቁጥር 31 ላይ እንደምናነብ ሁለተኛው እየተንቀሳቀሱ እያሸበሸቡ መምታት ነው። መዘምራን ከበሮን ግራና ቀኝ ሲመቱ እያሸበሸቡ ግራና ቀኝ እየተወዛወዙ ነው። ይህም ማሸብሸባቸው፣ ወደ ግራና ቀኝ መወዛወዛቸው አይሁድ ጌታችንን እያንገላቱ ወደ ቀራንዮ የመወሰዳቸው ምሳሌ ነው። ሌላኛው ከእርጋታ ወደ ፍጥነት እየተሸጋገሩ መምታት ነው። ከበሮ ሲመታ በመጀመሪያ በእርጋታ እየተቆረቆረ ይቆይና በኋላ በፍጥነት ይመታል። ይህም አይሁድ ጌታችንን እንደያዙት መጀመሪያ በቀስታ እየዘበቱ ይመቱት እንደነበርና ኋላ ግን ጲላጦስ ተመራምሮ እንዳያድነው እያሉ የሰንበት ቀን ሳይገባባቸው ያሰቡትን ለመፈጸም እያዳፉ እያንገላቱ እየመቱትም ወደ ቀራኔው ጎልጎታ የመውሰዳቸው ምሳሌ ነው። ሌላኛው የምንመለከተው መሬት አስቀምጦ መምታት ነው። በማኅሌት ከበሮ የሚመታው ቆሞ በአንገት አንጠልጥሎ ብቻ አይደለም። መዘምራኑ ወረብ እስኪወረቡ ድረስ ከበሮውን መሬት አስቀምጠው ይቆረቁሩታል። ይህም ጌታችን አይሁድ ወደፊት እየገፉ ወደኋላ እየጎተቱ ወደ ምድር የመጣላቸው ምሳሌ ነው። ከበሮ መሬት ተቀምጦ ሲቆረቆር ስናይ ጌታችን መሬት ላይ ወድቆ መንገላታቱ እናስባለን። ውድ የሰኔ ዘሚካሄድ ዩቱብ ተከታታዮች እንግዲህ ከበሮ አሰራሩን ምሳሌያዊ ትርጉሙንና የአመታቱን ሁኔታ ተመልክተናል፣ ከነ ምሳሌውና። በቀጣይ ደግሞ ጸናጽን ምን እንደሆነ እንዴት እንደሚሰራ ምሳሌ የትርጉሙን ደግሞ በቀጣይ እንመለከታለን። ለቤተሰባችን አዲስ ከሆናችሁ ሰብስክራይብ በማድረግ እንዲሁም ደግሞ አዲስ የምንሰራቸው አዳዲስ ቪዲዮዎች ሲኖሩ ቶሎ በፍጥነት እንዲደርሳቸው የደውል ምልክቷን መንካታችሁ እንዳትረሱ፣ እንዲሁም ደግሞ ለወዳጅ ዘመዶ ደግሞ ሼር በማድረግ ላይክ በማድረግ ይተባበሩን። የእግዚአብሔር ሰላም ከሁላችን ጋር ይሁን። ይቆየን።